ለሁሉም ጓደኛ መሆን አቁሙ። በሰው መከበብ ለብዙዎች አስደሳች ነው። ብዙ ጓደኛ ብዙ ወዳጅ ማፍራት ለብዙዎች እንደ ስኬት ይታያል። ነገር ግን አስደሳችና የስኬት ምልክት ያደረገው የሰዎች አስተሳሰብ እንጂ እውነታው አይደለም። የፈለጋችሁ ሁሉ ካገኛችሁ የተጠየቃችሁትን ሁሉ ከሰጣችሁ ሁሌም በሰው ተከባችሁ የምትኖሩ ከሆነ ሳታስቡት ዋጋ ቢስ ሰው ሆናችሁ መገኘታችሁ አይቀርም። እውቀታችሁ ምሁር የሚያስብላችሁ በአስፈላጊው ቦታ ተግባር ላይ ሲውል ነው። ጥንካሬያችሁ ጀግና የሚያስብላችሁ ፈታኙን ክስተት ታግላችሁ ስታልፉ ነው። አንበሳ ህብረቱ ከሚመስለው አንበሳ ጋር ነው። ሰው ያስፈልገኛል ብላችሁ የምታስቡ ከሆነ ካምሳያችሁ ጋር መሆንን ምረጡ። ውድ ነገር በምክንያት ውድ ይሆናል፣ እርካሹም በምክንያት ዋጋ ያጣል። ከእናንተ የተሻለ እውቀትና ንብረት ሳይኖራቸው ብዙዎች የሚወዳቸውንና የሚሳሱላቸውን ሰዎች አስተውላችሁ ታውቃላችሁ። ከአብዛኛው ሰው ጋር በሩቅ ተከባብረው የሚኖሩ ሰዎች አጋጥመዋችሁ ያውቃሉ። እነዚህ ሰዎች ዋጋቸውን የተረዱ ራሳቸው ለተሻለ ክብር ማብቃት የሚችሉና ለሰላማቸው ዘብ የቆሙ ሰዎች ናቸው። አዎ ለሁሉም ጓደኛ፣ ለሁሉም ሰው ወዳጅ መሆን አቁሙ። ማንንም መጥላት የለባችሁም፣ ነገር ግን ከሁሉም ሰው ጋርም ወዳጅ መሆን አትችሉም። ማንንም መራቅ አይጠበቅባችሁም፣ ነገር ግን ለሁሉም ሰው ጓዳ ጎድጓዳችሁን ማሳየት አትችሉም። የማንም ሰው ቤት የሚታየው በሩ የተከፈተውን ያህል ነው። የማንም ሰው ማንነት የሚታወቀውም የተናገረውን ያህል ነው። በብቸኝነት እየተሰቃያችሁ ሰው ርቧችሁ እንኳን ቢሆን ወዳጅ ጓደኛ አታብዙ። የምታወሩለት የልባችሁን የምትተነፍሱለት ሰው ብታጡ እንኳን ላገኛችሁት ሰው የሆዳችሁን ሁሉ አዘርግፉለት። በእርግጥ ለምን ሰው እንደምትፈልጉ ለምንስ ማውራት እንደምትወዱ እናንተ ታውቃላችሁ። ነገር ግን የምትወዱትና የምትፈልጉት ነገር ሁሉም አይጠቅማችሁም። የዋህነታችሁ ዋጋቢስ እንዳያደርጋችሁ አትፍቀዱ። ደግነታችሁ ግዴታ እንደሆነ እንዲታሰብ አታደርጉ። የወደቀን ማንሳት፣ የተቸገረን መርዳት፣ ባዳን እንደ ዘመድ ማቅረብ ትልቅ ልብ ይጠይቃል። ያ ልብ ግን ሁሌም ቦታ አይሰጠውም። ያ ልብ ግን ሁሌም ጠቃሚ አይደለም። አዎ ጀግናዬ፣ የምትሰራው መልካም ነገር ዋጋ የሚያጣ በጎ ምግባርህ ከቁብ የማይቆጠር ደግነት የዋህነትህ ትርጉም የሌለው ከሆነ ሁሉን ወደ ራስህ አዙረው። ለራስ መልካም፣ ለራስ በጎ፣ ለራስ ደግ መሆንን ተለማመድ። አንዴ ካመለጠ የማይገኝ ሰውና ሁሌም በተፈለገበት ሰዓት የሚገኝ ሰው ቦታ የሚያገኝበት ወይም ትሪት የሚደረግበት መንገድ አንድ አይደለም። የማይተካ ሰው ልብን ያሸንፋል። የሚተካ ሰው ግን ተፈላጊነቱ ከጊዜም አያልፍም። የማይተካ የማይደፈር ከልብ የሚፈለግ ሰው ሁን። እንዲታዘንልህ አስሬ ይቅርታ አትጠይቅ። ለመወደድ ለሁሉም ሰው ጥሩ ለመሆን አትሞክር። ሰውን ባያስደስትም ድንበርህን የሚያስከብር መራር አቋም ይኑርህ። ሰውን ለመረዳት ብዙ አትልፋ፣ በቅድሚያ ራስን ተረዳ። በሰው ተከቦ መኖር እያጓጓህ በቅድሚያ የራስን ዋጋ ተረዳ። ሁሌም ዝቅ ማለት ውጤቱ ያማረ ቢሆንም ያለ ቦታው ከሆነ ግን ከከፍታህም ሊያወርድን እንደሚችል እወቅ። ቀን ትውልድና ፍራ እንዳዘጋጀው በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው።